አንዳንድ የሃይ ስኩልና ዩኒቨርሲቲ ተማሪዎች እጅግ በጣም ባለጌዎች እየሆናችሁ ነው። ከስርዓት እየወጣችሁ ነው። በጣም ስርዓት አልበኝነት እየታየባችሁ ነው። ሰላም ጤና ይስጥልኝ፣ የተከበራችሁን የተወደዳችሁ የቻናል ተከታታዮች በያላችሁበት እንደምን አላችሁ? ዛሬ ላስተምራችሁ አይደለም የመጣሁት፣ ይልቁንም ምክረ ሀሳብ ስለሚያስፈልጋችሁ ስለ እሱ ጉዳይ ለመነጋገር ነው። ዛሬም ቪዲዮ እየሰራ ያለሁት ማለት ነው። ከሰሞኑ እንግዲህ ከሃይ ስኩል ተማሪዎች እየተለቀቀ በሶሻል ሚዲያ የተለቀቀ አንድ በጣም ነውር ቪዲዮ አለ ማለት ነው። ከሱ ቪዲዮ ተንተርሼ አንዳንድ ገጠመኞች ኮንሲኩዌንሳቸው ምን እንደሆነ እና መሰል ነገሮችን እንድናወራ እፈልጋለሁ ማለት ነው። በጣም በጣም ምክር ያስፈልጋቸዋል እውነት ለመናገር ማለት ነው። ከሰሞኑ ምንድን ነው የተካሄደው እንግዲህ ቲንክ የሃይስኩል ተማሪዎች ይመስሉኛል። ክላስ ውስጥ ማንም አያየንም በማለት የነውር ቪዲዮ በመስራት ወይም ደግሞ ፆታዊ ግንኙነት በማድረግ እና ቪዲዮ በመቅረጽ ሶሻል ሚዲያ ላይ እንዲፖስት ተደርጓል ማለት ነው። ስፔሻሊ ቲክቶክ ላይ እየተዘዋወረ ይገኛል ማለት ነው። በሌሎች የሶሻል ሚዲያ ዘርፎችም የቪዲዮ እየተዘዋወረ ነው የሚገኘው ማለት ነው። ሶ ይሄ ነገር ምንድነው እየተካሄደ ያለው የሚለውን ነገር በደንብ ማውራት ስላለብን ነው። እንግዲህ ሁላችሁንም አይመለከትም፣ ግን እዚህ ዘርፍ ውስጥ ያላቸው ተማሪዎች ሊያመጣባቸው የሚችለው ኮንሲኩዌንስ ሪዛልቱ ውጤቱ ምን እንደሆነ በዚህ ቪዲዮ በደንብ እንነጋገራለን ማለት ነው። እንግዲህ በዚህ ዘርፍ ውስጥ የሌላችሁበት ተማሪዎችም ቢሆን እናንተም ቢሆን ዛሬና ነገ ይለያያል። ዛሬ ላይ ያላችሁ ማንነት ነገ በጓደኛ ወይም በሌላ በሌላ ነገር ሊለወጥ ሊቀየር ይችላል። ስለዚህ እናንተም ቢሆን ልብ ብላችሁ ልትከታተሉ የሚገባል ማለት ነው። እነዚህ ልጆች ምንድን ነው ያደርጉት፣ ክላስ ውስጥ ማን ያየንም በማለት ክላስ ዘግተው ጾታዊ ግንኙነት እያደረጉ ነበረ። ግን አንፎርቹኔትሊ ቪዲዮ ተቀርጾ ሶሻል ሚዲያ ላይ ሊወጣ ችሏል፣ ወይም ደግሞ አየር ላይ ወይም ኢንተርኔት ላይ ሊለቀቅ ችሏል ማለት ነው። የሆነው እንግዲህ ምንድን ነው? ቀራጩ ማን ነው? ቀራጩ ማን ነው? ሜቢ አንደኛ፣ ብዙ ጊዜ አሁን ክላሶች መስተያየት ክላሶች ስለሆኑ ውጭ ሆኖ ሌላ ሶስተኛ ወገን ሊቀርጽ ይችላል፣ ሳይታይ በድብቅ ማለት ነው። ሁለተኛ ነገር ደግሞ ልጆች ራሳቸው ካሜራቸውን ሴታፕ አድርገው አስተካክለው ራሳቸው ቀርጸውት ሊሆን ይችላል። ኦኬ አንዳንዴ ጀስት ይህ ወጣትነት የሚባለው እጅግ በጣም አደገኛ የሚባል የእድሜ ክፍል ነው እና እንደ ወብራ፣ እንደ ቀልድ ጀስት ምንም ችግር የለውም በማለት እንደዚህ አይነት ቪዲዮዎችን እየቀረጹ የሚያስቀምጡ ልጆች አሉ። ቪዲዮውን ቀርጸ ያስቀምጣሉ። ከዛ ለሆነ አገልግሎት ይጠቀሙታል። ገባችሁ? ስለዚህ ቪዲዮ ተቀረጸ፣ ተለቀቀ፣ ማህበረሰቡ ተቆጣ፣ ሶሻል ሚዲያ ላይ መነጋገሪያ ሆነ። ቢኮዝ ለምንድን ነው እንደዚ አይነት ቶፒኮች በጣም ሴንሲቲቭ የሆኑት? እነዚህ ከኮሚኒቲ ጋይድላይን ውጭ ስለሆኑ ነው። ኮሚኒቲ ጋይድላይን ማለት ኮሚኒቲው አለ ማህበረሰቡ አለ፣ ጋይድላይን አለ ደግሞ የሚመራበት ሕግና ስርዓት አለው። ስለዚህ ጋይድላይን የሚመራበት ገደብ ያለው ማለት ነው። ሶ ለምሳሌ ዩቲዩብ ላይ መለቀቅ ያለባቸው ቪዲዮዎች አሉ። መለቀቅ ከሌለባቸው ቪዲዮዎች ውጭ የሆነ ቪዲዮ ልፖስት ብትሉ እሺ አይላችሁም ላይክ ለምሳሌ ሴክሹዋል የሆነ ነገር ዩቱብ ላይ ፖስት ብትሉ አይቻልም። ቢካውስ ከኮሚኒቲ ጋይድላይን ውጭ ስለሆነ ማህበረሰቡ የማይፈልገውና የማይፈቅደው ስለሆነ ስለዚህ እናንተም ያንን ነገር ማድረጋችሁ ሳያንስ ቪዲዮ ቀርጻችሁ መፖሰታችሁ እጅግ በጣም ነውር ነው፣ ብልግና ነው። እሱን ተዉትና ለእናንተ የሚያመጣው ኮንሴኩዌንስ እስከ ሞት ድረስ ነው። እናንተ ላይ የሚደርሰው ነገር ማለት ነው። ሶ እስከ ሞት ድረስ ነው ስላችሁ ምን ማለት መሰላችሁ፣ እያንዳንዱ ነገር ልሂድበት። እንግዲህ ሃይ ስኩል ላይ ያላችሁ ተማሪዎች እድሜያቸው ኦልሞስት ለአቅመ ሔዋን ለአቅመ አዳም እየደረሰ ነው። እስፔሻሊ 11ኛ ክፍል 12ኛ ክፍል በጣም አፍላ የሚባል የቲኔጀር መጨረሻ ነው። 1819 አካባቢ ላይ ነው የምትገኙት። ሶ ለእንደዚህ ለጾታዊ ነገር ልትወሰወሱ ትችላላችሁ። ፍቅረኛ ምናምን የሚባል ነገር ይኖራል። ከዛ መገናኘት የመላፋት ምናም ምናምን ነገር ይኖራል። ገደብ መኖር መቻል አለበት ጋይስ ገደብ መኖር መቻል አለበት። ከዛ አልፋችሁ ቪዲዮ እየቀረጻችሁ ማስታወሻ ምናምን ኢትስ ቬሪ ሸም ጋይስ፣ በጣም ሸም ነው እንደዛ አይነት ነገር። ስፔሻሊ ሴቶች ከእንደዛ አይነት ነገር ተቆጠቡ፣ ተጠንቀቁ። ለምሳሌ መሰላችሁ ከወንዶች ጋር እንደዛ አይነት ግንኙነት በሚኖራችሁ ጊዜ ቪዲዮ ይቀረጻል። ከዛ በመካከላችሁ የሆነ መቀቃር ወይም ደግሞ የሆነ ጸብ ሲኖር ያ ቪዲዮ ልጁ ጋር ነው ያለው። እንደማስፈራሪያ ይጠቀምበታል አልፈልግም ብለሽ የምትጂ ከሆነ ያን ቪዲዮ አየር ላይ ያውሏል። ኢንተርኔት ላይ ይለቀዋል። ከዚ አንቺ መጨረሻ ምንድን ነው? አንደኛ ያ ቪዲዮ የተቀረጸው ትምህርት ቤት ውስጥ ነው። ትምህርት ቤቱ ብዙ ጊዜ እንደዚ አይነት ነገሮች የሚከሰቱት የግል ትምህርት ቤቶች ላይ ምናም ሊሆን ይችላል። የግል ትምህርት ቤታዎች ደግሞ የትምህርት ቤታቸው ገጽታ እንዲበላሽ አይፈልጉም። ሰው ድጋሜ አንቺንና እሱን እዛ ትምህርት ቤት ላይ ማስተማር አይፈልጉም። ያባሯቸዋል። ሁለተኛ ነገር ያ ቪዲዮ አየር ላይ ወጣ ማለት የሚያዩት ቤተሰቦቻችሁ ናቸው የሚያዩት እህት ወንድሞቻችሁ ናቸው። የቅርብ ጓደኞቻችሁ ዘመዶቻችሁ ናቸው። ያን ቪዲዮ የምታዩት የሚያዩት ማለት ነው። ሶ ያ ቪዲዮ ታይቶ ወይም የእናንተ እርቃን ቪዲዮ ታይቶ ቁማችሁ መሄድ ትችላላችሁ ወይ? በወዳጅ ዘመዶቻችሁ ፊት የመቆም ሞራል አላችሁ ወይ? የላችሁም። ሶ ከባድ የሚባል የሳይኮሎጂ ፕሮብሌም ይደርስባችኋል። ከባድ የሚባል የስነ ልቦና ጫና ይደርስባችኋል ማለት ስለዚህ በወብራ በቀልድ ምናምን እያደረጋችሁ እንደዚህ አይነት ቪዲዮ እየቀረጻችሁ የምትፖስቱ ተማሪዎች ፕሊስ ከድርጊታችሁ ተቆጠቡ። ፕሊስ ትምህርት ቤት የእናንተ ዓላማ አንድና አንድ ትምህርት ነው። ሲጀምር ብዙ ትምህርት ቤቶች እኮ ስልክ እንዳይገባ ይከለከሉ ነበረ፣ ግን እንዴት እያደረጋችሁ ይዛችሁ እየገባችሁ እንትን እንደምትሉ እኔ ግራ ነው የሚያጋባኝ። እሱ የሃይስኩሉ ነው። የሃይስኩሉ ወደ ዩኒቨርሲቲ ስንመጣ ደግሞ የከፋ ነው። ሃይስኩል ላይ ብዙ ተማሪዎች ከቤተሰቦቻቸው ጋር ስለሚኖሩ እንደዛ አይነት ድርጊቶችን ለማድረግ ስለሚከለከሉና ዩኒቨርሲቲ ላይ ሲገቡ ፍሪ የሆኑ ይመስላቸዋል። ግን ዩኒቨርሲቲ ደግሞ ሞር ትኩረት ተሰጥቶ እዚህ ዘርፍ ላይ ይሰራበታል። ተማሪዎች ወደዚህ ዘርፍ እንዳይገቡ ምናምን ግቢው በጠበቃዎች ማነው፣ በግቢ ጥበቃዎች፣ የተማሪ ፖሊሶች ምናምን ማታ ማታ ቼክ ይደረጋል። እንደዛም ሆኖ ግን አይድንም። ብዙ ተማሪዎች በየጠጋ ጥጉ ምናምን እንደዛ ብልግና ነገር ያደርጋሉ። አሁንም ይህ ፋይናል ሪዛልቱ ምንድን ነው? ለእናንተም ለቤተሰቦቻቸው ውርደት ነው። ብዙ ተማሪዎች በእንደዚህ አይነት እንደ አራሳቸውን ያጠፋሉ እራሳቸውን። ያ ማለት ቪዲዮ ይለቀቅባቸዋል። ቤተሰቦቻቸው ያውቃሉ፣ ቅርብ ወዳጆቻቸው፣ ጓደኞቻቸው ያውቃሉ። ስለዚህ እነሱ ምድር ተከፍታ ብትወጣቸው ይመርጣሉ። ሱ ራሳቸውን ወደ ማጥፋት የሚሄዷሉ። አቁሙ! አንዳንድ አንድ ገጠመኞችን ልንገራችሁ። ለምሳሌ እኛ ግቢ እያለ ነው ዩኒቨርሲቲ እያለን ከእለታት በአንድ ቀን አንዷ ልጅ ሀይ ስኩል እያለች ወይም አስራ ሁለት ክፍል ምናምን እያለች ይመስለኛል ዩኒቨርሲቲ ከመምጣቷ በፊት ከሆነ ልጅ ጋራ እንደዚህ ጾታዊ ነገር እያደረጉ ቪዲዮ ይፖሰታል። ማን ነው ይቀረጻል? ሲቀረጽ እሷም ታውቃለች እሱም ያውቃል። ቢኮዝ ሩቅ የተደበቀ ካሜራ ምናምን አይደለም። ለማጠገባቸው ጠረጴዛ ላይ ያስቀምጠው ካሜራው እየተንቀሳቀሰባቸው እየተነሱ ሴታፕ እያደረጉ እያስተካከሉ ምናምን ነው ሲቀርጹ የነበረው። ፋይናሊ ሲጣሉ ይመስለኛል፣ ቪዲዮን ሶሻል ሚዲያ ላይ ይለቀዋል ልጁ። ከዛ ልጅቱ የአንደኛ ዓመት የዩኒቨርሲቲ ተማሪ ስትሆን በዓመቱ ማለት ነው ያ ቪዲዮ ተለቀቀ። እሷ ግቢ ያለነው ተማሪዎች በሙሉ በሚባል ደረጃ ሁሉም ቪዲዮን አየው። ልጅቱ መግቢያው ቀዳዳው ጠፋባት። ምን ታደርግ? በእሷ አጠገብ ላይ የሚሄዱ ሰዎች በሙሉ የሚወሩ ስለእሷ ነው ኢቭን ስለሌላ ቶፒክ ራሱ ቢያወሩ ስለሱ ያወሩ የመሰላት በጣም ሳይኮሎጂካሊ በጣም እየተጎዳች መጣች። ጭራሽ ልጅቱ ንቅሳት ምናምን ስለነበራት ጡቷ ላይ ማለት ነው፣ በግራ ነው በቀኝ ነው ምናምን እያሉ እሷ አጠገብ ሲደርሱ ይፈካከራሉ ሰዎች ማለት ነው። ኢማጅን በዛ ቦታ እናንተ ብትሆኑ ምን ያክል የሳይኮሎጂ ወይም የስነልቦና ቦና ጫና እንደሚደርስባቸው። ከዛ ልጅቱ የሳይኮሎጂ አማካሪዎችን ምናምን እንደዛ እንትን በማለት በማማከር በጣም ከባድ የሚባል ጫና ስለደረሰባት የሳይካትሪስ ነው የሚያስፈልጉ ነገሮች ተደረጉ። ምክር ተሰጠ። ክላስ ውስጥ ፊት ለፊት እንድትቀመጥ ምናምን እየተደረገ ሰዎች እንድትለማመድ የሰው አይን እንድትለምድ በቃ ደፋር እንድትሆን ምናምን ተደረገ። ሰውም ሰለቸው፣ ተዋት። ቢ ች ልጅ የከተማ ልጅ ስለሆነች ነው የገጠር ልጅ ብትወንሮ ራሷን ወደ ማጥፋት ትሄድ ነበረ። ኦኬ ማለት ከተማ ላይ ትንሽ የሆነ ድፍረት አለ፣ አለመፍራቶች ምናምን አሉ። ወደ ገጠር አካባቢ የመጣ ሰው ደግሞ ህጉም ጠበቅ ያለ ስለሆነ እንደዚህ አይነት ነገር ላይ ተሳትፋ ቪዲዮ ቢወጣባት ያላት አማራጭ ራሷን ማጥፋት። ሰ እዛ ደረጃ ላይ ለምን ትደርሳላችሁ? ለምን ራሳችሁን አጠብቁ? ለምን ስርዓት አይኖራችሁ? ለምን እንደዚህ አይነት ቪዲዮ ውስጥ ትቀርጻላችሁ? ሌላ ደግሞ አንድ ገጠመኝ ልንገራችሁ። አሁንም እዚ እናንተ በሶሻል ሚዲያ የደረሰኝን ነው። ስም ነግራችሁ ደሞ ቲክቶክ ወይ ቴሌግራም ላይ የምደርሰኝ መልዕክት ነው። አሁንም አንዱ 12ኛ ክፍል የኔ ተማሪ እዚ ዩቲዩብ ላይ የምትከታተለኝ ነች ማለት ነው። 12ኛ ክፍል እያለች ጓደኛ ነገር ኑሯት አልመሰለኝ ቴን ወደ ዩኒቨርሲቲ ከመግባቷ በፊት እሱ ሌላ ዩኒቨርሲቲ ሊደርሰው ስለሆነ የመጨረሻ መለያ ያበረ ይገናኛሉ። ከዛ ፋይናሊ አላወቀችም ለካ ሌላ ነገር ተከስቷል። የውብ ውስጥ መስመር ይህን ጥያቄ ስራለኝ እንዲህ ምናምን እያለች ትግባባለች ከኔ ጋር እና ብዙ ነገር ታማከረኛለች። የከበደኝ እንደዚህ ነው፣ እንዴት አድርጌ ልፈተን ምክር ምናምን እያለች ኦልሬዲ ብዙ ነገር አማከራታለው እና ከዛ ዩኒቨርሲቲ እንደገባች ትነግረኛለች። የመጀመሪያ ዓመት ዩኒቨርሲቲ ተማሪ ሁና ፔረድ ይቀርባታል። ከዛ እንዴት አርጋ እንደምጠይቀኝ በጣም በጣም በቃ ትፈራለች። ግን ያላት አማራጭ እኔን መጠየቅ ነው ቢኮዝ ጓደኞቿን መጠየቅም ውርደት ነው። ቤተሰቦቿን መጠየቅ ውርደት ነው። ማንም ሰው ማናገር ለእሷ ውርደት ነው። እሱ ያላት አማራጭ በርቀቱና እኔም በሶሻል ሚዲያ ማናገር ነው። ሶ ጠየቀችኝ። እንግዲህ ሜይ ቢ የቀረው ገና ሆኖ ሊሆን ይችላል፣ ቢካውዝ ከ21 እስከ 35 ቀን ድረስ ይጠብቃል፣ ፔሪድ ማለት ነው። በአቬሬጅ ነው 28 ቀን የሚባለው። ሶስት ከዛ ጠብቅ የምናምን ነገር እንደዚህ አይነት ንክኪ ነበረው ሽ የምናምን ስላት አየለኝም ማለት እንግዲህ ማለት ክብርም ተወዶ ብዙ ነገር ነው ያለው። በይተው ከዛ ፋይናሊ ግን ሲብስ ጭንቀቷ እየጨመረ ሲመጣው፣ ጓደኛ ነበረኝ እንደዚህ እንደዚህ ነበረ ብላ በግልጽ ነገረች። ስለዚህ ግቢ ላይ ክሊኒክ አለ እዛ ሂጅና ተመርመሪ ብዬ አስጠይቃት፣ ማንም ሰው እንዲያውቅብኝ አልፈልግም፣ እዚህ ግቢ ላይ ማንም እንዲያይኝ አልፈልግም ማለት። ተመልከቱ እንግዲህ ምን ያክል ሜንታሊ ምን ያክል ከባድ እንደሆነ ሳይኮሎጂ ምን ያክል ከባድ እንደሆነ እንግዳ ወደ ከተማዎችና ከተማ ላይ የሆነ ክሊኒክ ገቤና ተመረመረ። በቃ ፈራ ተባ ምናም ብላይ ግዴታዋ ስለሆነ ሄዳ ተመረመረች። ትመረመር አለ ጸንሳለች። ኢማጂን፣ ተማሪ ነች። በዛ ላይ ስለ አባቷ ስትነግረኝ አባቷ እንኳን በልጆቹ ደርሶ በጎረቤቶቹ እንደዛ አይነት ነገር ከደረሰ አንቆ ነው የሚገላቸው። ምናም ላይ ያለኝ አማራጭ ራሴን ማጥፋት ነው ምናም እኔ በተቻለኝ አቅም ወደዛ መጥፎ ነገር እንዳትገባ እየመከርኳት ነው። በቃ ማለት እያለች ያለችው እንግዲህ አቦርት ማድረግ ፈልጋለሁ ምናምን ነገር ወአለ ዘልጻ ነው የማጠፋው ምናምን ነገር እያለች ነው። እንግዲህ እኔ በቻልኩት አቅም እራሷ እንዳታጠፋ ምናምን የጻፍኩላት ምናምን ነበረ። ከዛ ታይፈስ ምንድን ነው የሚባለው ታይፈስ ያ ታይፎይድ ታይፈስ ምናምን የሚባል በሽታም አለብኝ አሞኛል፣ እሱንም ብላ ቤተሰብ ጋር ትሄዳለች። ከዛ በኋላ ቤተሰቦቿ ሕክምና ይዘዋት ይሄዳሉ። በአጋጣሚ ደግሞ ዶክተሩ የአባቷ ጓደኛ ነበረ። ሰው እንዴት አድርጋ እንደምትነግረው እሱም በጣም ከባድ ነው፣ ስለዚህ እንዴት ላድርግ አለችኝ። አሁንም በአጋጣሚ ስልኬን የሚዛ ነበር። ደውላ በጣም በየደቀው ነው እየደወለች የምትጠይቀኝ። እንደዚህ አይነት ነገር ተፈጠረ፣ ይዘው የሄዱት ዶክተር የፋዘር ጓደኛ ነው። እንዴት አድርጌ ካወቀ በጣም ከባድ ነው እሱ ራሱ እና ምን ይሻላል? ስለት ራሴ ነው ማጥፋት እንጂ ራስ ማጥፋት እንደዚህ አይነት መፍትሔ ሊሆን አይችልም። ዴን ፋይናሊ ምንድን የሆነው እንደምንም ተዳፍራ ዶክተሩ እንድጠይቀው በሚስጥር፣ እንዲይዝላት ምናምን ነገር ከዛ፣ ኦኬ፣ ከዛ ገባች በቃ የሌለ የሌለ አቅሟን አሟጣ ተጠቅማ ድፍረቷን፣ ማለት ነው ምንድነው የሚያመሽ ምናምን ምርመራ አላል መቸስ እሱ ሲሆን ህዳ በጆሮ እንደዚህ እንደዚህ አይነት ነገር ተከስቷል የዛሬን ቅበረኛ አውጣኝ ፋዘር ከሰማ ይገለኛል ምናምን ብላ ትነግረዋለች። ከዛም ነገሩን እሱ ቀለል አድርጎ ምናም መፍትሄ አበጀላት ማለት ከዛ ወደ ዩኒቨርሲቲ ተመልሳ ትምህርቷን ተካታች ትገኛለች። ይሄ ሁሉ ጣጣ የመጣው ምንድን ነው? በችልተኝነት የምታደርጉት ነገር ተማሪዎች፣ ፕሊስ ከእንደዚያ አይነት ድርጊታችሁ ተቆጣ፣ ከሆነም በስርዓት ይሁን። ከስርዓት ውጭ እየሆናችሁ ምንም ጥንቃቄ በሌለው ወይ እያደረጋችሁ የምትጎዱት መተጎዱ ተራሳችሁ ራሳችሁን ለአደጋ አትጣሉ። ይባስ ብሎ ደግሞ በቪዲዮ እየቀረጻችሁ ሶሻል ሚዲያ የምታደርጉት ነገር ምንም ተቀባይነት የሌለውና በጣም አሳፋሪ የሆነ ነገር፣ በጣም አሳፋሪ የሆነ ነገር። አንድ ትምህርት ቤት ተማሪ ወይም አንዴ ሀይስኩል ተማሪ ወይም አንድ ዩኒቨርሲቲ ተማሪ እንደዛ አይነት ተግባር ላይ ተሰማርቶ ቪዲዮ እየቀረጸ እየፖሰተ፣ ተማር አልተማረ ተምሮ ተምሩ ምንድነው የሚሰራው? በኋላ እንደዛ አይነት ትውልድ ነው ወይ ሀገር የሚረከበው? ምንም እኳ የሚያስረክብ ሰው ባይኖርም ግን እንደዚህ አይነት ተግባር ውስጥ የተሰማራ ሰው ነው ወይ የሆነ ኃላፊነት ታምኖ የሚሰጠው? ስቶፕ ኢት። እንደዚህ አይነት ነገር አውቁ ለማለት ነው ቪዲዮ ይዤ መጣሁት። እንደምትረዱ የተስፋ ረጋለሁ። ቴንክዩ ቬሪ ማች።